አቶ ለይኩን ሁሉን ነገር ሰምተዋል። ወይዘሮ ዝናሽ ለገነት የኑሐሚን ልጅ ለማስወረድ የተሰጣት መድኃኒት ኖሚን ለኑሐሚን ተናግራ ስለነበር ገነት ለራሷ ጥቅም ስትል ለኑሐሚንና ላስተሰማ ይኸው ልጃችንን ግዴ ብላ እኮ መድኃኒት ሰጠችኝ እምትገርምናት እና ምን ይሻላል እንዴት እንደዚህ ታደርጋለች ስትል ትነግራቸዋለች። ኑሐሚን በዛን ሰዓት በጣም ትደነግጥና እንዴት ማን ነው ያለው? ስትላት፣ ይኸው ከነ ማስረጃ የድምፅ ቅጅም ይዤ ነው የመጣሁት። ቀብድ ብር ሰጣኛለች። እናም ደግሞ ይህንን ሰጫትና የልጅ ልጇ ብቻ እንዲወርድ ነው፣ እሷን ምንም አያደርጋትም ብላ ነው የሰጠችኝ። ምን አይነት ሰው ናት? ብላ ስትነግራት፣ ኑሐሚን እሳት ለብሷ እሳት ጎርሳ ወደ ወይዘሮ ዝናሽ ቤት ትሄዳለች። ወይዘሮ ዝናሽ ስትሄድ አቶ እና ይሁን ስለነበሩ ማለትም የወይዘሮ ዝናሽ ባለቤት ቤት ስለነበሩ እንዲሁ ዝም ብላ በደፈናው ነበረ መድኃኒት እንዴት ልጅን ልትገይ ትሰጭኛለሽ ብላ ተናግራት ወደው እየሮጠች ነበር የመጣችው ወደ ቤቷ። እናም ግን በዛን ሰዓት ቤተሰቡ በጣም ተረብሾ ነበር። ግልጽ ያልሆነ ነገር ስለነበረ እናም ደግሞ የአቶ ዝናሽ የወይዘሮ ዝናሽ ባለቤትም ነገሩን ለማጣራት ዝናሽን ሲጠይቃት በፍጹም፣ ምን ያላደረኩኝም። ገነትን ደውለው መጠየቅ ትችላለህ እኮ ትለዋለች። እርግጠኛ ነሽ? እኔ ነግሬሻለሁ። ይሄ ነገር እውነት ከሆነ ከግድያ ስለማይተናነስ፣ ስለዚህ አንቺ ከህይወት መውጣት አለብሽ። እንዴት አንቺን በህይወት ይዤ እኖራለሁ? ሲል ልብሷን አዘጋጅቶ ሲያስወጣት፣ በፍጹም እባክህን፣ ደውልና ጠይቃት፣ አይካልክ ደግሞ በአካል ሂደት ጠይቃት፣ ትለዋለች እሷም የምትስማማ መስሏት ነበረ። ገነት ግን የራሴን ህይወት ማስተካከል አለብኝ ምክንያቱም ይህን ኑሐሚን በዚህ መልኩ ካቀረብኳትኝ አሁን ይቅርታ ብላ ልታስገባኝ ትችላለች ብላ አስባለች። ነገሩም ደግሞ የተሳካ ይመስላል ፍጻሜውን ባያምር እናም ደግሞ እሺ ትልና የወይዘሮ ዝናሽ ባለቤትም ገነት ጋር ሲደውሉ ገነት ስልክ አታነሳም። ግን ደግሞ ዝናሽ ለገነት ደውላ ሁሉንም ነገር እውነቴን ነው ለባለቤቴ እውነቱን እንዳትነግሪው ነግሬሻለው ስትላት፣ አረባክሽ እንዴት እንደዚህ ሊሆን ይችላል? እንደዛ ካልሽማ እውነታውን ለባለቤቴ ከነገርሽው ልጅሽን ለመጨረሻ ጊዜ አሁን ድምጿን ትሰሚያታለሽ፣ እገልልሻለው ትላታለሽ በፍጹም አልናገርም እውነታውን አልነግረውም። አንቺ የቀረውን ብር አስገቢልኝ እንጂ ምንም ችግር የለውም፣ እኔ እነግረዋለሁ ትላታለች። እርግጠኛ ነሽ? አዎ፣ አሁን የቀረውን ገንዘብ ብቻ ዝም ብለሽ ልጄ ላይ አካውንት ተቀበይና ወደ አካውንት አስገቢልኝ ትላታለች። ወይዘሮ ዝናሽም ሕይወቴ ይተርፋል ብላ ስታስብ ልጇን ኤደን ጋር ትሄድና የእናትሽን አካውንት ትጭኝ ትላታለች። እኮ ለምንድን ነው ስትል ብር ልትለኪላት ነው እትዬ፣ ዝም ብለሽ አምጪ አንቺ ትልና ብር ታስገባላታለች። ገነት ከዛም በኋላ ብሯን ከያዘች በኋላ ምንም አታመጭም ነገሩን ወደ ህግ መውሰድ ይችላለሁ ብላ ስታስብ እና ደግሞ ወይዘሮ ዝናሽ ኤደንን ወደ መኝታ ቤት ይዛ ትሄድና ሽውጥ ግንባሯ ላይ ደቅና ታስፈራራታለች። እናም ኤደን ደውላለ እናቷ እባክሽ እናቴ፣ ወይዘሮም ዝናሽ የምትልሽን ነገር ሁሉ አድርጊ እባክሽን የልትገለይ ነው ትላታለች። የወይዘሮ ዝናሽ ባለቤት ደግሞ ወደ እናቱ ተሰማ ቤት ሄዷል። ምክንያቱም ገነትን ለማናገር ገነትም እዛ ቤት ስለነበረች ሁሉንም ነገር ሂዶ መስማት ስለነበረበት፣ ስደውልልሽ እኮ ገነት ስልክ አታነሽም እና ምንድ ነው የምሰማው ነገር ሲል፣ አዎ ምን ነው እኔን አያምኑኝም እንዴ እውነቴን እኮ ነው እንደዚህ ብላ መድኃኒት እኮ ሰጥታኛለች። የሰው ህይወት ልታጠፋ እንዴት እንደዚህ ታደርጋለች ስትል ወይዘሮ ገነትም ትወነጅላታለች። አቶ ተሰማ ግን እንዳትናገር ምክንያቱም ቤታቸው እንዲበጠበጥ ስለማይፈልጉ፣ በቃ የነገር እንኳ አለፈ፣ ስለዚህ ባካችሁ ተዉት ሲል ቢለምናቸውም በፍጹም ይላል። እናም ደግሞ ወይዘሮ ገነት ሁሉን ነገር ነገረችው፣ የነበረውን የስልክ ቅጅም ስትነግረ ስታሰማው የአቶ ተሰማ ጓደኛ በጣም ደንግጠው ስለነበር በጣም ተናደው ወደ ቤት ይሄዳሉ። አመሰግናለሁ ሁሉንም ነገር እውነታውን ስላወቅኩኝ እና፣ ኑሐሚን አይዞሽ እሺ ምንም ችግር የለውም እንዳታስቢ፣ ይሏትና ይሄዳሉ። አቶ ተሰማ ግን ገነትን እንዴት እንደዚህ ታደርጊያለሽ? አሁን ያ ቤት ሊበጠበጥ ነው። እንዴት እንደዚህ ታደርጊያለሽ? ገነት ግን አለፈኮ ሲል፣ እንዴ የልጃችን ልጅ እኮ ልናጣ ነበረ፣ ልጃችን ሕይወቱ ልናጣው ነበር እኮ ስትል ትመልስለታለች። ኑሐሚንም እያለቀሰች ነበር። ቆይ አንቺ ራስሽን ልታጠፊ ያልነበረ እንዴ? ቆይ ምንድን ነው የምትዩ? ሲላት ያን ጊዜ አለፈ፣ ዛሬ ላይ ነው እኮ። እንዴት እንደዚህ ሊሆን ይችላል? ህይወቴ ይሆኑኛል ያልኳቸው ሰዎች ሁሉ ህይወቴን ሲያመሰቃቅሉት አያለው። ቆይ እዛ ቤት እያለሁኝ እሺ ነው ይሁን ብዬ ሁሉ ነገርች እያለፍኩት አሁን እኮ ከቤቷ ትችላት መጥቻለሁ። እንዴት እንደዚህ ታደርገኛለች ስትል ኑሐሚን ለአባቷ ትነግረዋለች። አባትን በቃ ይዞሽ ይላትና ወደ መኝታ ቤት ከሄደ በኋላ መኝታ ቤት ተከትላው ትሄድና አባቴ፣ ነገሮች ሁሉ እየተወሳሰቡ ነው። ምን እንደማረግ አላቅም። ግን አሁንም እንደተቀየም ከይ ነው አይደል? ስትለው ይኸውልሽ ልጄ ብዙ አልተቀየምኩሽም ትንሽ ነው የተቀየምኩሽ፣ እሱንም ደግሞ ይቅርታ አድርጌልሽ፣ አለው እውነቴ ነው ኑሐሚ ልጄ ሲላት፣ አባዬ ለእኔ ትንሿ ብዙ ዋጋ ታስከፍለኛለች፣ በሙሉ ልብህ ይቅርታ እንድታደረግልኝ ነው የምፈልገው ስትለው፣ በፍጹም ልጄ እኔ ይቅርታ አድርጌልሽ፣ አለው እኔ አንቺን የትም አልጠለሽም አልጠላሽም፣ የክፉ ቀኔ ነሽ ይላታል። በዛን ሰዓት እሷም ደስ ብሏት ከዚህ በኋላ ግን ይውልሽ ሀብለሽ ህይወትሽን መጀመር አለብሽ፣ በቃ ምንም ነገር እንዳትጨነቂ ሲላት፣ አባዬ ከዚህ በኋላ እኔ ምንም ችግር የለብኝም። እናም ደግሞ ኤደን ወደዚህ ቤት እንድትመጣ ወይዘሮ ዝናሽ ከቤት አባራታለች፣ መግቢያ የላትም ብላኛለች። ገነት ደግሞ ያው ህይወቴን አትርፋልኛለች። ስለዚህ የተቀየሩ ይመስለኛል አሁን ስትል አቶ ተሰማ ግን በፍጹም እንዲሆን አልፈለጉም ነበረ። ካልሽ እሺ ግን አይመስለኝም ይላታል። እናያቸውና እስኪ ደግሞ ለመጨረሻ አንድ እድል እንስጣቸው ስትል እሺ ይልና በቃ ይግቡ ይላል። ኤደንም ከዛ ቤት አምልጣ ትወጣለች። ቀስ ብላ ሰዎች ሳያዋት ነበር የወጣችው። ወታ መንገድ ላይ ሆና ለእናቷ ስልክ ትደውልላታለች። ስልክ ስትደውልላት መታ እንድትቀበላት ስትነግራት፣ ወይዘሮ ዝናሽ በጣም ብዙ ብር እንዳከፈሏት እና በአካውንቷ ትልቅ ብር እንዳለ ትነግራታለች። አንድ ቤት ሙሉ ቤት ከነእቃው መከራየት እንደምትችል ስትነግራት፣ እናቴ ግን ጎበዝ እኮ ነሽ ትላታለች። አዎ እኔ ያንቺ እናት አልጀምር እንጂ ከጀመርኩ እንደዚህ ነኝ። አሁንም ቢሆን ኑሐሚን በትንሹ አግኝቻታለሁ። ከዚህ በኋላ አብረን እንሰራለን በፍጹም እያስመሰል እንኖራለን እንጂ እጅ አንሰጥም፣ ትላታለች። በቃ ስለዚህ አሁን ኑሐሚን ትግባ ብላኛለች ስትል አዎ ትግባ ብላሻለች። ከዚህ በኋላ ግን ይሁድሽ ፊት ለፊት አይደለም። እህረኔ እማዬ፣ ከዚህ በኋላ ኑሐሚ የፈለገሽቱን ከእሷ ስር እሺ ከማለት ውጭ ምንም ነገር ማለት አልፈልግም። ኑሐሚንን እሺ እያልኩኝ ግን ከኋላ ስራዬን መስራት አለብኝ ስትል ትነግራታለች። አዎ ልጄ እንደዛ ነው ማወቅ ያለብሽ ትላታለች። እናም ደግሞ ወደ ቤት ከመጣሽ በኋላ ይቅርታ ማለት